ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆውን ድራማ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ ሚኔ በር ላይ ከቆመች በኋላ ሶመር ቱርካንን እየተመለከተ ግራ ይቃባል። በመጨረሻም ስልክ ያንቺ ጋር ነው እንዴ እያለም ጠርጥሮ ቱርካንን ይጠይቃታል። ቱርካንም ትናገራለች። አዎ ስልኬ እኔ ጋር ያለው ሜሴጅ ተልጎል ለነበረ በመጨረሻም ለሜሴጁ የሚያስፈልገውን መልእክት እኔ ደግሞ ልኬበታለሁ። ሚኔም በጣም ደስ እያላት በጣም ጎበዝ ጀግና ነች በእውነት ቱርካን፣ እጅግ ለየት ያለ ነገር ነው ያደረግሽው በጣም ደስ ይላል እያለችም በኩራት ሚኔ ትገባለች፣ በሩን ትዘጋዋለች። ሚኔ ቱርካን እንዲሁም ደግሞ ሶመር አንድ ክፍል ውስጥ ይፋጠጣሉ። ስለዚህ በመጨረሻ የሚደበቅና የሚሸፈን ነገር የለም ማለት ነው ከዚህ በኋላ ሶመር እያለችም ሚኔ ቱርካን እየተመለከተ ትናገራለች። አዎ ምንም አይነት ሚስጥር የለም ከዚህ በኋላ እያለችም ሶመርን እየተመለከተች ጎቷን ታወልቃለች። ሁሉንም ነገር ዝርዝር አድርገ በእኔና ባንተ መካከል ያለውን ሚስጥር በሙሉ ዝርዝረ ነግርሃታል ማለት ነው አይደለም እንዴ? ለቱርካን ነገርካ ማለት ነው አይደለ እያለችም ጠይቀዋለች። አንቺ ማይሆን ነገር አትናገሪ እያለ እየተቆሳተረ ይቆጣታል። ምን ነበር ለእኔ መናገር የምፈልገው ልትነግረኝ የምፈልገው ነገር ነበር እያለችም በጉጉት በድጋሚ ቱርካን ሶመርን ትጠይቀዋለች። ምንም ነገር የለም ይኸውልሽ ስለ ኪራዝ ነበረ፣ ስለ ኪራዝ ልነግርሽ ነበረ እርባክ እያለችም ሚኒ ታፋጥተዋለች። ስለ ኪራዝ ብቻ ነበር ምንነግራት ለምን አትነግራትም? ስለ እና ስላንተ ልዩ ስለሆነው ፍቅራችን ለምንድን ነው ያልተናገርከው? ምን እያልሽ ነው ያለሽው ሚኔ? ምንድን ነው የምትናገሪው? ይኸውልህ ሶመር፣ ሚኔ ስታወራ አታቋርጣት። መናገር ያለባትን ነገር በሙሉ ትናገር፣ ትንገረኝ እሷ በቃ። እያዳመጥኩ ነው ያለት። በመጨረሻም በጣም ደስ እያላት ሚኔ ሶፋው ላይ ቁጭ ትላለች። ውዷ ቱርካን፣ የውልሽ አንቺ እንደምታውቂው እንግዲህ ኪራዝ የኔና የሱ ልጅ ነች። እንግዲህ ከሶመር የወለድኳት ቆንጆ የዋ ልጅ የኪራዝ ነች። አንቺ ግን ሁልጊዜም ትጠይቂ ነበረ፣ የኪራዝ አባቷ የት ሄዱ ነው እያልሽ ትጠይቂ ነበረ። አንድ ቀን ማርፈሽ አታውቂም ነበር። በመጨረሻም ዛሬ ምላሹን ያገኘሽ ይመስለኛል ቱርካን። ሶመር እጅግ ጥፋተኛ ሰው ነው። የውልሽ ቱርካን ሶመር መጀመሪያውኑ ከአንቺ ጋር እንደተገናኘ ይህንን ነገር አስረድቶሽ በአንቺና በሱ መካከል አሁን የተጀመረው ግንኙነት መቋረጥ ይችል ነበረ። አዎ ያንን ነገር አቋርጦ ወደ ቀድሞ ሚስቱ ወደ እኔና እንዲሁም ደግሞ ወደ ቀድሞ ልጁ ወደ ኪራዝ መመለስ ይሻል ነበረ። ይህም ሁሉ ማድረግ እየቻለ ግን አንቺ ላይ ተጫወተብሽ። ስርዓት ያዥብልሽ! አለሁ። ይኸውልሽ፣ የምትናገረውን ነገር ማቆም አለብሽ ሚኔ። እየዋሸሻት ነው ያለሽው። እውነቱን ተናገሪ በይና። በአንቺ መካከል ምንም አይነት የፍቅር ግንኙነት የለም። ከረጅም ዓመት በፊት የተቋረጠ ጉዳይ ነው። ሶመር ተረጋጋ። ሚኔ ትናገር ብያለሁ እየኔ ውድ ይኸውልሽ፣ ቱርካን ይቺ ሰይጣን እየዋሸች ያለችው እኔና አንቺን ለማጣላ ነው። እሱ ያለችው ነገር አንድም እውነትነት የለውም። ቱርካንም ትጠይቃለች፣ እሺ ሚኔ፣ ለምንድ ነው አንቺ ያልተናገርሽው? በአንቺና በሶመር መካከል ያለውን ፍቅር ለምንድን ያልተናገርሹ? ለእኔ ሶመር ለመናገር ባይፈልግ አንቺ ለምንድ ነው ያልተናገርሹ? እኔ እየደጋገምኩ እየጠየቅኩሽ ነበረ። በጣም ብዙ ጊዜ ጠይቄሻለሁ። የልጅሽ አባት ማን ነው እያልኩ ብዙ ጊዜ ጠይቄሽ ነበር። ነገር ግን አልነገርሽኝም። አንቺ ብትናገር ሁሉም ነገር ይስተካከል ነበር። ለምንድን የደበቅሽኝ? አንቺም ብትሆኝ ይህን ያክል ስቃይ አይደርስብሽም ነበር ራስሽም በጣም ነው የጎዳሹ። ሚኔ ለምንድን ነው ያልተናገርሽው? ቱርካን ይኸውልሽ የተናገርሽው ነገር ትክክል ነው። እኔ በጣም ተሰቃይቻለሁ፣ ተጎድቻለሁ። ነገር ግን ይህንን እውነት ለአንቺ እንድናገር በፍጹም ሰው መር አልፈቀደልኝም። እየጨቆነ ነበረ፣ እያስፈራራኝ ነበር እንዳልናገር። አሁን ጊዜው አይደለም፣ አሁን ሰዓቱ አይደለም እያለ ያስቆመኝ ነበር። ሁልጊዜም ቢሆን እኔ ለአንቺ ለመናገር ፈልግ ነበር። በመጨረሻ እንግዲህ የተፈጠረውን ነገር ተመልከች ቱርካን። አሁን ጸንሰሻል። አንቺም በእርግጠኝነት ልጅሽን ከወለድሽ በኋላ አንቺን ያስወጣሻል ቱርካን፣ እንደዛ ነው የሚያደርገው። ይበቃሻል ብያለሁ ሚኔ ስርዓት ያዥ ብዬሻለሁ አፍሽን ዝጊ ብዬሻለሁ እያለም በጣም ይናደዳል። እየተናደደችም ሚኔ ከተቀመጠችበት ትነሳለች። ሶመርና ሚኔ አይን ላይን ይፋጠጣሉ። አፍሽን ዝጊ ብዬሻለሁ አንቺ ዞር እያለም ቱርካን ጋር ቀረብ እያለ ይውልሽን ውድ እሷ እየዋሸች ነው ያለችው። እኔ እንደነገርኩሽ ነው ሁሉም ነገር፣ እኔ እንደነገርኩሽ ነው ሁሉም ነገር አውቀሻለሁ። አሁን ቱርካን እሷ ግን የምትናገረው ነገር እንዳለ በጠቅላላ ውሸት ነው። ይቺ ንብድ ሴት እንዴት ታምኛታለች? ቱርካን ለምን ታምኛታለች? እያላት ባለበት ወቅት ቱርካን ሆዷን መታመም ትጀምራለች። የኔ ቆንጆ ደህና አደለሽም? ምንድነው እሱ? ደህና አደለሽም? ንገሪኝ። እንዳትጠጋኝ፣ በፍጹም እንዳትጠጋኝ፣ በፍጹም እንዳትነካኝ፣ ዞር በሌልኝ። እሺ በቃ ተረጋጊ የኔ ወድ፣ እባክሽ ይውልሽ አዳምጪኝ፣ አዳምጪኝ። በቃ ቱርካን አሁን እንደዚህ እያደረገች ያለችው ይውልሽ፣ እኔ እንደምጠላት ታውቃለች። ለዛ ነው እንደዚህ የምታደርገው፣ እንደ ጠለዋት ስላወቀች ነው እንደዚህ እያደረገች ያለችው። እኔን ለመበቀል እያለች ነው እንደዚህ የምትናገረው። እዩዋሾች ነው ያለችው ይውልሽ፣ ቱርካን እንዴት አንቺ ታምኛታለሽ እንዴት እንደዚህ አይነት ነገር አንቺ ላይ አደርጋለሁ እኔ አንቺ ላይ እንደዚህ አይነት መጥፎ ነገር ማድረግ ይመስልሻል ቱርካን ልታምኘኝ ይገባል ይውልሽ ልታምኘኝ ይገባል ነው ያልከው እንዴት ነው ውስጡ አንተን ማምነስ ሶመር ንገረኝ እንዴት አርጌ ልመንህ እያለችም ተከፈትረዋለች አንተን ስላመንኩ እኮ ነው አሁን ያለንበት ደረጃ የደረስ ነው። አንተን ስላመንኩ ነው። አንተ ሁልጊዜም ጊዜም በየደቂቃው እንደምትወደኝና እንደምታፈቅረኝ ሁልጊዜ ጊዜ ስለምትነግረኝ እኮ ነው እዚህ ጨምላቃ ህይወት ውስጥ የገባሁት። ንገረኝ፣ ለምንድን ነው ከዚህ በኋላ ደግሞ ማምነ እዚህ አስጠልይ ጨዋታ ውስጥ ያስገባኝ እኮ አንተን በማመኔ ነው። እየኔ ውድ፣ የምን ጨዋታ ነው የምታወሪው? ለአንቺ ያለኝ ስሜትና ለአንቺ ያለኝ ፍቅር ጨዋታ ነው? ለፈጣሪ ብለሽ ቱርካን፣ እንደዚህ አይነት ነገር አትናገሪ። ጨዋታ ብቻ አይደለም ሶመር፣ ጨዋታ አይደለም፣ ከጨዋታም በላይ ነው። አስጠይና አስቀያሚ ጨዋታን የተጫወቀው ቱርካንም ወደ ሚኒ ጋር ቀረብ እያለች እኔ አንቺ አስከፊ ወቅትሽ ላይ ደርሸልሽ ነበረ። ከአንቺ ጎን ነበርኩ። ቤተሰቡ በሙሉ በአንቺ ላይ ሲነሳ፣ እኔ ግን ከአንቺ ጎን ነበርኩ። ሚኒ ሁልጊዜም ቢሆን እኔ አንቺን እያገዝኩሽ ነበረ። የአንቺን ስሜት ለመረዳት እየጣርኩ ነበር። አንቺ ግን ያደረግሽውን ነገር ተመልከች። በእኔ እየሳቅሽ ነበር አይደለ? አንድ ነገር ተናግሬ ወይም ደግሞ አንችን ለማገዝ የሆነ ነገር ካረኩ በኋላ ጀርባይን ሰጠት ሳድርግሽ ከኋላ የሆነሽ እየሳቅሽና ደደብነች ጅልነችችልጅን እያልሽ ነበር አይደለም? ኔ በእውነት ሶመር አንቺም ብትወኝ ሁለታችሁ አሳፋሪ ሰዎች ናችሁ፣ በሁለታችሁ አፍራለሁ። እኔ እንዴት የሚያስጠላ ጨዋታ ውስጥ ያስገባችሁኝ እያ ላይ ከተናገረች በኋላ ቦርሳዋንም ይዛ በሩኑ ለመክፈስ ስትታገል ቱርካን፣ ቱርካን ተረጋጊ እባክሽ እያለ ሲታገላትም ተዋት ትሄድበት እያለች ሚኔ ጥርቅ አድርጋ ሶመርን ትይዘዋለች። ትሄድበት በቃ። አንቺ ምን አይነት ማትረቢና አፍረተቤት ሴት ነሽ? እኔ ቱርካንም በጣም ነው ማፈቅራት፣ ይኸውልሽ በጣም ነው ማፈቅራት። ነገር ግን አንቺ በፍጹም ይህም ፍቅር የለን ትነጥቅኛቼም አላርፍ የምትይ ከሆነ የእሷን ፍቅር ማጣ ከሆነ ሚኔ በእውነት ልሻለሁ እምል ልሻለሁ እገል ልሻለሁ አንድ ቀን እገል ልሻለሁ። አልለቅሽም፣ ነፍሰ ገዳይ ታደርግኛለሽ እያለ እየተናደደ ሲናገር ቱርካን ወደ ውጭ ከወጣች በኋላ የእሱን ንግግር እየሰማች ነበር። ስቅስቅ እያለች እያለቀሰችም ምን ማድረግ እንዳለባት ግራ ትጋባለች። እገልሻለሁ እያለ ሲጨቃጨቅም በመጨረሻ ቱርካን እየተራመደች ጥላቸው ትሄዳለች። ሶመሬውል የትም ሄዳችልም፣ የትም ሄዳችልም በፍጹም ቱርካንን ልትከተላት አትችልም ከዚህ በኋላ እያለችም ጥርቅም አድርጋ ሚኒት ልቀቂ ብይሻለሁ። ሶመር ነግሬሃለሁ፣ መሄዳችንም ከዚህ ቤት የምትወጣ ከሆነ ራሴን አጠፋለሁ። ከዚህ ቤት የምትወጣ ከሆነ ራሴን አጠፋለሁ። የአንቺ ድራ ማሰጅቶኛል፣ ዞር በይልኝ፣ እሄዳለሁ። በሩ ላይም ግር ጥብላ ትቆማለች። ይውለ ሶመር ተረጋጋ፣ ይውል፣ እውነት እኮ በቃ፣ በመጨረሻ እውነቱ ወጣ። ከዚህ በኋላ እኔ እናንተን የሚያስጨንቀን ነገር የለም። እኔ እናንተ በሰላምና በፍቅር መኖር እንችላለን። ልጅቷ እውነቱን አውቃለች። በቃ ልጃችን ኪራዝን አብረን ሆነን እናሳድግ። ሶመር አብረን እናሳድግ ልጃችንን። ከዚህ ቀደም ያሰብነው ያለምነው ነገር በሙሉ ስኬታማ ይሆናል። ለፈጣሪ ብለ አትከተላት፣ አትወርጋነን ዞር በይ ይሻላል። ሜኔ ሶመር፣ ይኸውልህ እምልሃለሁ እንቢ የምትል ከሆነ ይኸውልህ፣ ከዚህ ቤት የምትወጣ ከሆነ ራሴን አጠፋለሁ። ከዚህ ላይ ነው የምዘለው፣ ራሴን እፈጠፍጣለሁ እያለችም ወደ በሩ በምልክት እያሳየችው በጀርባ ወዳለው በር መራመድ ትጀምራለች። ሶመርም የሚኒ ሁኔታ ግራ እያጋባው እበሩ ላይ ቆሞ ይመለከታታል። ሶመር ነግሬሃለሁ፣ ከዚህ ላይ ነው የምዘለው። ሶመር፣ የምትወጣ ከሆነ እዘላለሁ፣ ቃል እገባልሃለሁ፣ ራሴን እፈጠፍጣለሁ። በመጨረሻም ሶመር ስልኩንም ይዞ በሩን ከፍቶ ሜኔንም ብቻዋን ትቷት ይሄዳል። ሜኔ ከደረጃው ላይ ወጣ። ሶመር ሶመር፣ ራሴን እፈጠፍጣለሁ ብላ ስትናገር ዞር ብላም በሩን ስትመለከት ሶመር ጥሏት ሄዶ ነበር። በሌላ በኩል እያለቀሰች ቱርካን በደረጃው እየወረደች ወደ ታችም እየሄደች ነው ያለችው። እንዲሁም ደግሞ ሚኔ እጫፍ ላይ ወጣ ወደ መሬት እፎቁ ላይ ሆና አሻግራ እየተመለከተች ለመወሰንም ግራ እየገባት ነው። በመጨረሻም ሚኔ። በበረቱ ላይ መጨረሻው ጫፍ ላይ ወጣ ወደ ታች ማረፊያዋን ትመለከታለች። በመጨረሻም ሚኔ ትናገራለች። የኔ ሞትና የኔ ሬሳ በሁለታቸው መካከል ይኖራል። በመጨረሻም እናንተ መቼም ቢሆን ደስተኛ አትሆኑ፣ መቼም ደስተኛ አትሆኑ ብላ ተናግራ ሚኔ ከፎቅ ላይም ዘላ ስትወርድ ቱርካን ልክ ወረደችበት ቦታ ላይ ደርሳ ነበርና ይህንን ስትመለከት እራሷን መቆጣጠር እያቃታት ቱርካንም በረጅሙ ትጮኻለች። ሚኔም ተፈጥፍጣ ዝርግት ትላለች። ቱርካንን እየተከተለ በደረጃው እየወረደ የነበረው ሶመር ጩኸቱን ሲሰማ ግራ ይጋባል። አንድ ጊዜ ወደ ኋላ፣ አንድ ጊዜ ወደፊት፣ ወዴት መሄድ እንዳለበት ወደ ሚኔ ጋ ወይም ደግሞ ወደ ቱርካን ጋር መሄድ እንዳለበት እዛው ሕንፃ ውስጥ ሆኖ ግራ ይጋባል። በመጨረሻም ሶመር ግራ እየተጋባ ተመልሶ ሚኔ ራሷን አጠፍታ ሊሆን ይችላል ብሎ እየሮጠን በደረጃው ይመለሳል። በሩን ከፍቶ ሲመለከትም ሚኔን ያጣታል። አይሆንም፣ አይሆንም በፍጹም አይሆንም እያለ ወደ ኋለኛው በር በፍጥነት ይደርሳል። ወደ ታችም ሲመለከት ቱርካን እንዲሁም ደግሞ ሚኔ ዝርግት ትብላለች። ይህን ሲመለከት ሶመር የሚይዝ የሚጨብጠውን ያጣል። የሆቴሉ ሰራተኞች ደርሰውም ቶሎ በል ቶሎ በል ስልክ ደውል፣ አምቡላንስ አምቡላንስ። ትንፋሿን መቆጣጠር እያቃታት ቱርካንም በጣም ደንግጣለች። በሌላ በኩል የቱርካን አክስትና እንዲሁም ደግሞ ናስሪን የሚኔን ልጅ እያጫወቱ ነው። እንዲሁም ደግሞ ኪራዝን ጡጦም እያጠቧት እየተንከባከቡ ነው። እኔ የምልሽ ግን ናስሪን የዝችን ሕፃን ልጅ ነገር ምንድን ነው ማድረግ ያለብን? እኔም ግራ ገብቶኛል። እባክሽ እስኪ አሁን መደወል ሳይኖርብኝ አይቀርም። ቱርካን ጋር ልደውልላት፣ በቃ እናቷ እንደሆነ ጠፍታለች። እያለችም ናስሪን ስልክ መደወል ትጀምራለች። ስልኳ ደግሞ አይነሳም። የቱርካን እያለችም ናስሪን ትናገራለች። እኔ እንጃ ግን ጥሩ ስሜት እየተሰማኝ አይደለም፣ በእውነት እልሻለሁ። እያለች ናስሪን ተናግራ ምናልባትም ደግሞ የሆነ ነገር ተፈጥሮ እንዳይሆን። አታስቢ አታስቢ ናስሪን ባክሽ፣ ከፈለግሽ ደግሞ ሶመር ጋር መደወል እኮ ይቻላል። እሱ ጋር ለምን አንደውልም? አይሆንም አይሆንም። እኔ በፍጹም ሶመር ጋር መደወል አልፈልግም። እሱንና እናቱን በፍጹም ማውራት አልፈልግም። ልጅ ላይ እንደደወልኩ ካየች በኋላ መልሳ ልጅ ትደውላለች። በመጨረሻ መችን ምስኪን ይጻልች እዛ ወደ ቤት ወስዱልኛል። እኔ ምለው ግን ናስሪን ምን አይነት ሴት ነች? ምን አይነት እናት ነች? እንዴት ልጇን ጥላ ይህን ያክል ሰዓት ትቆያለች? ፈጣሪ ቅር ይበላት በእውነት በሌላ በኩል ሩችያን ባዘዘችው መሰረት ሚኔ የት እንዳለች ባጠያየቀችው መሰረት እየተናገረ ነው። ለመጨረሻ ጊዜ እንግዲህ ባር ውስጥ ነው የታየችው። በእርግጥ መጠጥ ነገር እየተጎነጨች ነበረ፣ ይሁንና ግን ከህፃኗ ጋር ነበረች። ሩቺያንም ትናገራለች፣ ምንድኖ ሽ ማድረግ ያለብን ኦዛር። በመጨረሻም ወደ ኦዛር ጋር ስልክ ይደወልለታል። ጠበቃ ይውለ ሴልጁክ፣ በፍጥነት ወደ ጠበቃችን ጋር ደውል፣ ወደ ፖሊስ ጣቢያ በፍጥነት መሄድ ይኖርብናል። እያለችም ሩችያን ትደነግጣለች። እኔ የምለው ግን ምንድን ነው የነገሩ ንገረኝ፣ ኦዛር። ሚኔ በሕይወት አለች ወይስ የለችም? ንገረኝ ሩቺያን እኔ ምንም አላውቅም። አሁን እዛው ቦታው ላይ እንሄድና የተፈጠረውን ነገር እናረጋግጥ። ሩቺያንም ራሷን መቆጣጠር ይከብዳታል። ካልሆነ አንቺ ረፍት አደርጊ እኔ እጅ ያለውን መረጃ አጣርች ይመጣለሁ እያል ኦዛንም ይናገራል። ደህና ነኝ፣ ደህና ነኝ፣ በፍጹም መሄድ ይኖርብኛል፣ መሄድ አለብኝ። በመጨረሻ መጓዝ ይጀምራሉ። በሌላ በኩል ቱርካንና እንዲሁም ደግሞ ሶመር ፖሊስ ጣቢያ ተይዘው ምርመራም እየተካሄደባቸው ነው። መርማሪ ፖሊሱም ከቱርካን ፊት ለፊት እያጉረጠረጠ ይቀመጣል። ቱርካንም እየፈራች በህይወት አለች ወይስ የለችም እያለችም መርማሪ ትጠይቀዋለች። አሁን የተናገርሽውን ነገር በዚህ ሰዓት መመለስ አልችልም። እንዴት ነው እሱ ሚኔን የምታውቂያት? የት ነው የምትተዋወቁት? እሷ የባለቤት የቀድሞ ረዳት ነበረች። አብረው ነበር የሚሰሩት። በተመሳሳይ ሶመርም እየተጠየቀ ነው። ሚኔ የእኔ ረዳት ሰራተኛ እንዲሁም ደግሞ ከቱርካን ጋር ስንጋባ አንዷ ምስክር ነበረች። በአንተና በእሷ መካከል የተፈጠረ ነገር ነበረ እያለ መርማሪውም ይጠይቃል። ችግር ነበረ በሁለታችሁ መካከል? እረ በፍጹም ምንም አይነት ችግር የለም። መርማሪውም ቱርካን እንጠይቃታል። አንቺና እሱ በነበራችሁበት ክፍል ውስጥ ከፍተኛ ድምፅ ይሰማ ነበር፣ ጭቅጭቅ ይሰማ ነበር ብሎ ነበረ የሆቴሎቹ ባለቤት። ይሄ ብቻ አይደለም፣ ከጩኸቱ በተጨማሪ እናንተ ክፍል ውስጥ የነበሩ ብርጭቆዎች እንዲሁም ደግሞ አንዳንድ እቃዎች ተሰብረዋል። እውነት ነው። ከባለቤቴ ጋር ትንሽ ተጋጭቼ ነበር እኔ፣ እያለችም ቱርካን ትናገራል። ለምን ነበር የተጋጫችሁት የሚለውን ጥያቄ ደግሞ ሶመሬን ይጠይቁታል። ምክንያቱም ባለቤቴ ጸንሳለች እና ይህንን ጽንስ መውለድ አልፈልግም እያለች ነበር። በዚህም የተነሳ ተጣልተን ነበር፣ እኔ ልጁ እንዲወለድ እፈልጋለሁ። ቱርካንን ደግሞ ሌላ ክፍል አድርገው ይህንን ጥያቄ ሲጠይቋት፣ ምክንያቱም እኔ አረጋግጫለሁ ባለቤቴ ከሌላ ሴት ጋር እንደሚወሰልትብኝ ስላረጋገጡ በዛ ነበር የተጣላ ነው። ከማጋ ነበረ ባለቤቴ ሸወሰለተብሽ ነገሪና እየተጨነቀችም ቱርካን ትናገራለች። ይውላችሁ እሷን የጣላት ከዛ ከፎቅ ላይ የጣላት ሚኒን የጣላት ሶመር ነው ብላችሁ እያሰባችሁ ከሆነ በፍጹም እሱ ይህን ነገር አያደረግም። እንደዚህ አይነት ስብዕና እንደዚህ አይነት ሞራልን በፍጹም የለውም እሱ ያንን ወንጀል እሱ በፍጹም አያደርገውም። እሱን ለእኛ ትተየዋለሽ። የጠየቅልሽን ጥያቄ ብቻ መልሽ። ሶመር ከማጋ ነበረ በአንቺ ላይ እየወሰለተብሽ ብልሽ አሰብሹ? ከማጋ ነበረ? እየተጨነቀችም በመጨረሻ ቱርካንም ትናገራለች፣ ከሚኒ ጋር ነበረ በሌላ ክፍል ውስጥ ሆነው መርማሪዎቹ ሶመርን እየጠየቁት ነበር። ከሚኒ ጋር ግንኙነት አለ ለየት ያለ ግንኙነት አለ? በፍጹም የለኝም ምንም አይነት ግንኙነት የለኝም። ከዚህ ቀደም ከሚኔ ከበፊት እጮኛዋ ጋር ወይም ደግሞ ባለቤቷ ጋር ግጭት ውስጥ ገብታችሁ እንደነበር የሚያስረዱ ሰነዶችን አግኝተናል። ስለ ሱስ ምን ትላለህ? ምርመራውም ቢሆን እስካሁን ድረስ አልተዘጋም እያለ መርማሪውም ያፋትተዋል። ከዚህ በተጨማሪ ደግሞ አሁን የመጣልን መረጃ እንደሚያሳየው ከሆነ የሕፃኑ ልጅ አባት አንተ እንደወንክ ነው የሚያሳየው። ለምንድን ነው ቀድመህ ያልተናገርከው? ስለዚህ ጉዳይ ለምን አልነገርከንም? መደበቁ ለምድን ያስፈለገው? ይህንን ነገር መደበቅ የፈለግኩት እናንተ ባልሆነ መልኩ የልጅቷን አደጋ ባልሆነ መልኩ እንዳትረዱት ብዬ ነው። ይህንን ነገር ከነገርኳችሁ በእርግጠኝነት እናንተ የምታስቡት ሚኔን እኔ ገፍትሬ እንደጣልኳት ነው። ይሄ ደግሞ በፍጹም ስህተት ነው። እኔ በፍጹም እንደዚ አይነት ነገር አላደረግኩም። አልገፈተርካትም፣ እርግጠኛ ነህ? በፍጹም አላደረግኩም። አንድ ጥያቄ አለ። ለምንድን ነው እሱ ሚኔ አንቺና አንቺና ባለቤትሽ አላችሁበት ክፍል የተገኘችው? ለምንድን ነው የመጣችሁ? እዛ ምን ትሰራለች እናንተ ክፍል? እኔን ኝ የጠራኋት እኔ ነበርኩ ሁለቱን እርስ በርስ አገናኝቼ ያለውን እውነት መረዳት ፈልግ ነበር። እውነቱን ማወቅ ስለምፈልግ ሁለቱንም ማገናኘት ፈልጌ ነው። ለዛ ነበር የጠራኋት። በሌላ በኩል ሶመርም ይናገራል። ባለቤቴ ከፍሷ ፍለፊት ሆኜ ሚኔ እየተናገረች ነበር፣ መጥፎ ነገር እየተናገረች ነበረ። ያንተና የኔ ግንኙነት መቀጠል አለበት አሁንም እየቀጠለ ነው ብላ ተናግራ ነበር። ከቱርካን ጋር ልታጣላይ ነበረ። ነገር ግን በአንጻሩ የኔና የሚኔ ጉዳይ ከተጓቸ በጣም ረጅም ጊዜ ሆኖታል። የኔን ትዳር ለመበጥበጥ እየፈለገች ነበረ። እናሷ በሰራችሁ ነገር በጣም ተናድሃል ማለት ነው አንተ እያለ መርማሪውም ይጠይቃል ፣ ቱርካንም እያለቀሰ ትመልሳለች። ምን እንደተፈጠረ ከዛ በኋላ አላውቅም። ያንን መረጃ ካገኘው በኋላ ተናድጄኔ በሩን ከፍቼ ሁለቱንም ጥያቸው ሄጄ ነበረ። ሁለቱም ክፍል ውስጥ ነበሩ። ባለቤትሽ አልተከተለሽም። ይኸውልሽ ሌላ ደግሞ ተጨማሪ መረጃ አለ። ባለቤትሽ እየጮኸ በጣም ተናዶ እየተናገረ ነበረ፣ እገልሽ አለሁ ሚኔ፣ እገልሽ አለሁ እያለ እየጮኸባት ነበር። ይህንን ነገር ደግሞ እዛው ክፍል ውስጥ የነበሩ የሆቴሉ ሰራተኞች ተናግረዋል። ከእነሱ መረጃውን አግኝተናል። እገልሽ አለሁ የሚለውን ቃል ሰምተሻል ወይስ አልሰማሽም እያለ መርማሩ ይጠይቃል። ይህንን ለመመለስ ስትጨነቅም ይኸውልሽ፣ ቱርካን እገልሻለሁ ሚኔ እገልሻለሁ የሚለውን ሰምተሻል ወይስ አልሰማሽም? ትክክለኛው መልስ መልሽ። እሱ በጣም ተናዶ ነበረ እያለችም ታለቅሳለች። በሌላ በኩል የተጨነቀችው ናስሪን ቢቸግራትም ሶመር ጋር ተደውላለች። ይሁንና ግን የሶመርና የቱርካን ስልክ በግዝቢትነት ፖሊሶች ይዘውት ስለነበር በፍጹም የሚያነሳው አልነበር። ግራ እየተጋባችን በረጅሙ ተንፍሳ የሶመርም ስልክ አይነሳም በእውነት ልሻለሁ፣ የሆነ ነገርማ ተፈጥሯል። በሰላም አይደለም እነዚህ ልጆች ዝም ያሉት። ለፈጣሪ ብለሽ ናስሪን እባክሽ ተረጋጊ፣ መጥፎ ነገር አታስቢ እባክሽ። አሁን የመጨረሻ ያለኝ አማራጭ አንድ ሰው ጋር ብቻ መደወል ነው። እሱም ሩችያን ነች። እሷ ጋር ደግሞ ልደውል። በቃ መደወል ግን አልፈልግም ነበር ለዛች ሴት። በሌላ በኩል ኦሳርና ሩችያን ፖሊስ ጣቢያ ቁጭ ባሉበት የሩቺያን ስልክም ይጠራል። ያንን ስልክም ከተመለከተች በኋላ ሩቺያን ስልኩን ሳታነሳ ፖሊሱን ትጠይቀዋለች። አንድ ህፃን ልጅ ነበር የውለ ትንሽ ህፃን ልጅ ነበር። ያ ህፃን ልጅ ደግሞ የእኔ ልጅ ልጅ ነው ወይዘሪትሩ ቻን እኛ ምንም የምናውቀው ነገር የለም ስለሱ። ወደ ሆቴሉ የደረሰችው ምን ሆቴል የደረሰችው ብቻ ነበረ ሳል። ልጅ አልያዘችም ወይ? ፈጣሪ ወይ ወይ ፈጣሪ ወይ ምን አይነት ነገር ነው እያለችም ትጨነቃለች። ከሶመር ጋር አሁን ማውራት እንችላለን ወይስ አንችልም? ነገርኝ ባክ። ይሁለ ልጅ እኮ ምንም አይነት ጥፋት አላጠፋም። በፍጹም ልጅ ሊገላት አይችልም። በፍጹም አይገላትም ልጅ። ወይዘሪቱሩ ቻን ያ ሁሉ ነገር የሚጣራው እኛ በምናገኘው መረጃ ነው። መረጃው እስከሚገኝ ድረስ ማወንጀለኛ ይሁን ማነጹ ይሁን የሚታወቅ ነገር የለም። ወዛር ሚናገራል ሩቻያን ተረጋጊ በቃንች ተረ። በሌላ በኩል ቱርካን ጥያቄዋን ጨርሳ ለጊዜውም ቢሆን ፈርማ እንድትወጣ ከፈቀዱላት በኋላ እየፈረመች ባለበት በድጋሚ ስልኳ ይጠራል። ስልኳንም አንስታ እናቷ ማውራት ትጀምራለች። እየሰማዎች ነው ማዬ? ቱርካን ይህን ያለሽ? ቆይ እኔ እኮ በጣም ተጨንቄ ልሞት ነበረ። ለምድን ሱ ስልክሽ ማታነሹ? እማዬ አሁን ትንሽ ቢዚ ነኝ። ስልኩን መዝጋት ይኖርብኛል። በኋላ ሲመቸኝ እደውልልሻለሁ። የኔ ውድ የወልሽ ልጄ ለአንቺም ደወልኩ ለሶመርም ደወልኩ። ሁለታችሁም ስልካችሁን እኮ አታነሱ ነበር። በጣም ተጨንቄ ነበረ። ለእናንተ ብቻ አይደለም ለሩችያን ራሱ ደውዬ ነበር። እሷን ብትሆን አታነሳ። እያለች ባለበትም ቱርካን የህመም ስሜት ሲሰማት፣ ስልኳንም ተዘገዋለች። ናስሪን ላይ ጆሮ ላይ ሲዘጋ ግራ እየተጋባች ስልኳን እኮ ዘጋችሁ ልጄ። ለመተንፈስም ግራ እየተጋባች ናስሪን፣ የሆነ ነገርማ ተፈጥሯል። ልጄማ የሆነ ነገር ሆናብኛለች። በመጨረሻም ኦዛርና እንዲሁም ደግሞ ሩችያን ወዳሉበት ክፍል ቱርካንም ትገባለች። ወሳርም ጠጋ እያለ ቱርካን ደህና ነሽ? እኔ ልጅ ደህና ነሽ? እባክሽ አረፍ በይ። እስኪ እስኪ አረፍ በይ እየኔ ልጅ ምንድን ነው እሱ የተፈጠረው ንገረኝ፣ እባክሽ። ተጨንቄ ልሞት ነው፣ እባክሽ ቱርካን ተናገሪ፣ እያለችም ሩጅያን ትጠይቃታለች። ዞር እያለችም ፖሊሱን እየተመለከተች አሁን ሚኔ ደህና ነች? በህይወት አለች ሚኔ? እያለችም ፖሊሱን ትጠይቃዋለች። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደውል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከመጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ለውላችሁም